ስለዚህ አንድ ኦርቶዶክስ ህፃን የስድስት ዓመት ህፃን በገጀራ ተቆራርጦ እየሞተ መቶ ሀያ ሺህ ብር የሚከፈለውን ጳጳስ ለአንቆ ለጳጳስ አልችልም። ቤተ ክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመን ያለን የገዳዩና የጨፍጫፊው ተባባሪ በመሆን ከዘመነ ደርግ ጀምሮ እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ለቤተ ክርስቲያኗም ለምእመኑም እልቀት፣ እልቂት፣ ጭፍጨፋ ከፍተኛ አስተዋጽኦ አበርክተዋል። አብረው ጨፍጫፊዎች ናቸው ተብለው ይፈረጃሉ። እንደውም በቃ አባቶችን ሽቅባት ትናገር ምናምን እስከሚያልቅ ድረስ ነው የማልናገረው። ለም አልናገረው ምን ሊያደርግ ነው? ለጥቁሩ ቀሚስ ነው፣ ለጥቁሩ ቆብ ነው መቶ ሃያ ሺህ ብር የሚከፈለው አንድ ጳጳስ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በአሁኑ መረጃዎች ተመልሻለሁ። እንግዲህ ዛሬ የምንመለከተው ለብፁዕ አቡነ ያሬድ አንድ የተጻፈ ደብዳቤ እንዳለ ዘመድኩን ይነግረናል፣ ያንን እንመለከታለን። እንዲሁም ደግሞ ጳጳሳቱ እንግዲህ የፈጸሟቸው ክህደቶች ምዕመናኑ ላይ ክህደት ፈጽመዋል ይላሉ አንድ ግለሰብ እነዚህና ሌሎች መረጃዎችን በስፋት ይዤላችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። አጀንዳችንን ዛሬም ድረስ አንቀይርም። ፍትለ ኦርቶዶክሳውያን ማለታችሁ እንዳትረሱ። ላይክ አድርጉት። ትንሽ ሰሞኑን አካውንታችን ስለቀዘቀዘ ቢያንስ አንድ ሺህ ላይክ እንዲኖረው ሁላችሁም ላይክ አድርጉት። ብዙ ሰዎች ጋር እንዲደርስ ሼር ማድረጋችሁ እንዳትረሱ። እስቲ ከሁሉ በፊት አጠር ባለች የአባታችን ትምህርት በዚች እንጀምር። ቤተክርስቲያን ኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመን ያለን የእውነት በጣም ይቅርታ አድርጉልን። በእንዲህ አይነት ሂደት ውስጥ ነው ያለ ነው። የክርስቲያኖች መላላት፣ የቤተክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናኘት አይችሉም ታስባላችሁ። እንዲያው ደስ ይበላቸው እኛ ጋር የሚባለው ደስ ይበላቸው የተባለ እኛ ክርስቲያኖች ንስሐም እንገባለን፣ ክርስትናችን እናስቀጥላለን፣ ቤተክርስቲያናችን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባጣሪያ ያገባችሁም ሌላው ለእኛ ጣሎት የሚለው አይሰራም፣ አይሰራም እንደው በቃ ጥላቸው ይሄዱ። እኛ በቃ እናውቅላቸዋል። አይሰራም። ቤተክርስቲያን ሁሉም ባለቤት ነው፣ መጠበቅ አለበት። ታየኮ ታየኮ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሰምታቸዋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማንጮኸ። ከ3.25 ቢሊዮን በላይ ንብረቷቸው ወድሟል። ማንጮኸላቸው። ትልቅ ሀብት የነበራቸው ለማኝ ሆኗል። ማንጮኸላቸው። አባት ያለው ጮኸዋል። እንዴ አጮኸም። ይሄ መጮኸ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል።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 ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች፣ ስሟ ጠልሽቷል። ምንድን ነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል፣ ይስተካከል። ይህን አይነት ጥያቄዎች ሲነሱ የምንቀጠቀጠው በራሳችን ዱላ ነው፣ የቤታችን የቤታችን። ወይ አያውቁ ወይ አያሳውቁ፣ ወይ አይጠይቁ ወይ አይጠየቁ፣ ወይ አይማሩ ወይ አያስተምሩ፣ ወይ አይረዱ ወይ አያስረዱ። ቸገረን፣ በጣም ቸገረን፣ በጣም በእንዲህ አይነት ደዌ ውስጥ ተጠምጠመን ተያዝንና፣ በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን አንድ እንዳንሆን እንኳ ይከፋፍሉናል። ቤተክርስቲያን አንዳንዳቱን ትሰነጣጠቃለች። ክርስቲያኖች እንዳይግባቡ አንድ እንደሆኖ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድን ነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች፣ ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ አንድ ሆኖ ማሰብ፣ መለያየትን ማስወገድ ለክፉ ሰዎች ጆሮ አለመስጠት ቤተ ክርስቲያን ለሚገፋት ለማንም ጆሮ አለመስጠት አለመደንዘዝ ከመደንዘዝ መዳን አንድ መሆን ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ ሌላው የመፍትሄ አቅጣጫችን አንድም ሁነን እውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል ያገባኛል ሁሉም ሰው ያገባዋል የማንም የላይ ንብረት አይደለች ማንም ያገባዋል ቤተክርስቲያን ስላችሁ ህንፃውን አይደለም እናንተ ከሌላችሁ ምን ያደርግልኛል ህንፃው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 ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚል የሚሰራ ግን ዝም ያለ የማይጮህ ዝም ያለ በዓላማ የሚንቀሳቀስ ክርስቲያን መሆን ይጠይቀናል። ሌላ በቤተ ክርስቲያን ውስጥ የምናደርጋቸው ነጥቦች ነጥቦቻችን በእያንዳንዳችን በየሰንበት ትምህርት ቤት፣ በየጽዋ ማህበር፣ በተለያየ መልኩ ቤተ ክርስቲያን በምትሰጠን አደረጃጀት ውስጥ አንድ ሁነን ለምትጠራን ግብረ መልስ ለመስጠት ባለቤት ሁነንም ለመስራት አለሁኝ ማለት ተልዕኮ ፈጻሚ ለመሆን ዝግጁ መሆን ይጠይቀናል። በእንዲህና በመሳሰለው ቤተክርስቲያን ልትቀጥል ትችላለች። ለቤተ ክርስቲያን መፍትሄው ልንገራችሁ፣ እኛና እግዚአብሔር ብቻ ነን። ለኦርቶዶክስ መፍትሄው እኛና እግዚአብሔር ብቻ ነን። ከኛው እኛ ከእግዚአብሔር ውጭ የለም፣ ከእኛና ከእግዚአብሔር ውጭ የለም። የብዙ ድቀቶቻችን ምክንያቶች ብዙ ናቸው። እንደ ተከታተላችሁት ነው እንግዲህ፣ ቤተክርስቲያን ሳትኖር ሆዱ ከሞላ ማንም ምንም አይመስለውም የሚሉ ነገሮችን አንስተዋል። የመሪዎች መላላት፣ የቤተክርስቲያን መሪዎች መላላት እያመጣ ያለው ቤተክርስቲያን ላይ እያመጣ ያለውን ፈተናም በሚገባ ገልጸዋል። ቤተ ክርስቲያን የግለሰቦች ወይም ደግሞ የእውነት ተቋም ሳትሆን የሁሉም ኦርቶዶክሳውያን ሁሉም ኦርቶዶክሳውያን በቤተ ክርስቲያን እንደሚያገባው እኔም እናንተም እያንዳንዳችን በቤተ ክርስቲያን እንደሚያገባን አንድ መሆን እንዳለብን ያገባናል ማለት እንዳለብን በስፋት ገልጸዋል። እንግዲህ ፖለቲካ አይደለም እየጠየቅን ያለ ነው። ምን የቤተ ክርስቲያን ስርዓቷ ምን እንደሆነና ጥያቄዎቻችንም ምን መሆን እንዳለባቸው በደንብ በተለይ ከወቅታዊ ነገር ጋር የሚገናኝ ነውእና እንዲህ አይነት በጥዋት ጥሩ የሆኑ ትምህርቶችን የሚያስተምሩ መምሮች አሉና ትክክለኛዋን ነገር ገልጸዋል። እኔና እናንተ ስንኖር ነው ቤተክርስቲያን የሚባለው እንጂ ህንፃው ብቻ ምንም ዋጋ እንደሌለው ገልጸዋልና በምን አይነት ክርስቲያኖች እንዴት መኖር እንዳለባቸው ይህ ሁሉ ቤተክርስቲያኒቷ ላይ ፈተና የመጣው በምን አይነት መልኩ እንደሆነ በስፋት ገልጸዋል። መቼም ይህን እውነታ መካድ አይቻልም። ስለዚህ ኦርቶዶክሳዊያን ለዚህ ሁሉ ምንድን ነው ማድረግ ያለብን? መደራጀት መደራጀት ሲባል በምን አይነት መንገድ ነው ፈሪና አልቃሻ የሆናችሁ ኦርቶዶክሳውያን ይህንን ቪዲዮ በጭራሽ እንዳታዩት ለእናንተ አይደለም። ነገር ግን ለእምነቴ ዘብ ቆማለሁ የምትል ኦርቶዶክሳውያን ግን ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ እና ድዊት በማድረግ ለብዙዎች በማድረስ ተባበሩኝ። በየጊዜው እየተመጣ ፍትህ ብሎ መጮሁ ምንም አይነት መፍትሄ አያመጣም። ምክንያቱም ፍትህ የሚሰጥ አካል ቢኖር ኖሮ እስከ ዛሬ አልቅሰን የጠየቅናቸው ጉዳዮች በሙሉ ፍትህ እያለን የጮንባቸው ጉዳዮች በሙሉ መፍትሄና ፍትህ ባገኙ ነበር። ነገር ግን ይህ አልሆነም። እንደሚታወቀው በየጊዜው በተለይ ደግሞ በአርሲ ዞን እንደሚታወቀው በየአመቱ ነው። ሰባት አመት ሆኖታል፣ እዛ አካባቢ ኦርቶዶክሳን መገደል ከተጀመረ ማለት ነው። ስለዚህ የትኛው ፍትህ ተገኝቶ ነው ፍትህ እያለን የምንጮሁ? ስለዚህ አሁንም ጥቁር እየለበስን መተን እያለቀስን ምናምን የሚያለቅስ ኢሞጂ እየላከን ዝም ብለን ፍትህ ብሎ ጀስቲስ ምናምን እያሉ መጠየቁ አይደለም መፍትሄው። መፍትሄው አንድና አንድ ብቻ ነው፣ እሱም መደራጀት ነው። መደራጀት ስንል ምን እያልን ነው? መደራጀት ማለት እርስ በርሳችን መተዋወቅ፣ እርስ በርሳችን መዋደድ፣ ለዚሁም እርስ በርሳችን ያለን ጥላቻ በማስወገድ ለቤተ ክርስቲያን ዘብ መቆም፣ በአንድነት መቆም፣ እንደዚሁ ደግሞ የተለያዩ መረጃዎችን መለዋወጥ እና ቤተ ክርስቲያንን በኅብረት ሆኖ መጠበቅን የሚያካትት ነው። ስለዚህ መደራጀት እፈልጋለሁ ቤተ ክርስቲያኔን መጠበቅ እፈልጋለሁ የምትሉ ኦርቶዶክሳውያን በኢትዮጵያ በተለያዩ ክፍሎች የምትገኙ እንደዚሁም ከኢትዮጵያ ውጪ በተለያዩ ክፍለ ዓለማት የምትገኙ ኦርቶዶክሳውያን ባለማተቦች ካላችሁ የት ሀገር እንደምትገኙ አያይዛችሁ በውስጥ አናግሩኝ። መፍትሄው መደራጀትና መደራጀት ብቻ ነው። ሰላም ክርስቶስ ይብዛላችሁ። እንደተከታተላችሁት ነው እንግዲህ፣ መደራጀት ሲባል ይወት ለፖለቲካ ዓላማ የሚወስዱ ሰዎች አሉ። ለጦርነት፣ ለጸብ፣ ለተለያየ ነገር የሚመስላችሁ አይደለም። እኛ ቤተክርስቲያን መቼምና መቼም ጦርነትን እንኳን በዚህ ዓመት በዚህ ጊዜ ይቅርና ያኔ በመከራ ዘመን እንኳን ያኔ በጣም ስቃይ በደረሰባት ዘመን እንኳን ጦርነትን አውጃ አታውቅም። በአንድነት ግን መቆም ያስፈልጋል። መረጃዎችን መለዋወጥ ያስፈልጋል። ቤተክርስቲያንን መጠበቅ ያስፈልጋል። ምዕመናንን ከአደጋ መጠበቅ ያስፈልጋል። በጋራ አንድ ሆኖ በጋራ በአንድነት ድምፅ ማሰማት ያስፈልጋል። በጋራ ህብረት ማድረግ ያስፈልጋል። አንዱ ወንድሜ በወለጋ ሲገደል እኔ በአማራ ክልል ያለሁት፣ እኔ በትግራይ ክልል ያለሁት፣ እኔ በደቡብ ክልል ያለሁት ይመለከተኛል፣ ያገባኛል። ስለዚህ ወንድም ማለት ነው ይሄ ነው መደራጀት፣ በአንድነት መቆም፣ ሰላምን መጠየቅ፣ ፍትህን መጠየቅ፣ እንዳንገደል ደግሞ ማድረግ ያለብንን ነገር ማድረግ። በእንዲህ አይነት ሁኔታ ነው ኦርቶዶክሳውያን መደራጀትና ራሳችንን መጠበቅ ያለብን ማለት ነው። ራሳችንን መጠበቅ ያለብን ለራሳችን ዘመቆ ያለብን መረጃዎችን መለዋወጥ ያለብን ምቀኝነታችን፣ ክፋታችንን፣ ተንኮላችንን ከውስጣችን አውጥተን በጋራ በአንድነት ወደ እግዚአብሔር ጸሎት ማቅረብ ይሄ ነው መደራጀት። በፍቅር በአንድነት ሁሉም እርስ በርስ መተሳሰብ፣ ይሄ ነው በአንድነት መደራጀት። ስለዚህ ይህንን ማድረግ አለብን ማለት ነው። ዛሬ አንድ ያልሆንን፣ ዛሬ ሰላም ያልፈጠርን፣ ዛሬ ወደ እግዚአብሔር በጋራ ካልጨውን ምን ዋጋ አለ? ሞታችን ይቀጥላል። አንድ ስንሆንስ በጋራ ስንቆምስ እግዚአብሔርም ይታረቀናል። እሺ ጳጳሳቱ የፈጸሙት ክህደት ምንድን ነው? ሲጀመር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ከጎዱት ከፍተኛ ጥፋት ካደረሱ አካላት ውስጥ እንደነዚህ አይነት ዘማሪዎች ናቸው። ጨዋሂ ትውልድ መዝሙር መስማትን እንደ ጽድቅ የሚቆጥር መዘመርን እንደ ጽድቅ የሚቆጥር በመዝሙር ብቻ ማምለክን ገለጽሁ ብሎ የሚያስብ ሃይማኖቱን፣ በስነ ስርዓት እንዳይረዳ መዝሙር ላይ ብቻ ያተኮረ የመዝሙር ትውልድ እውቀት አልባት ትውልድ እንዲኖር ካደረጉት ውስጥ እንደዚህ አይነት ግልብ ዘማሪዎች ናቸው። ስለዚህ ስነ ስርዓት ማለት ፖለቲካ ላይ ስላለን ነው፣ በድፍረት የማንናገር እንጂ የምናየውን የምናቀውን ሁሉ ብንናገር ሂሳብ ማወራረድ ይጀመራል። ስለዚህ ስነ ስርዓት ኦርቶዶክስ እየሞተ ኦርቶዶክስን እጠብቃለሁ ብሎ የጵጵስና ቆብ ለመሻማት ለመደባደብ እርስ በርስ ገጥሞ የነበረ መነኩሴ ለኦርቶዶክሶች እረኛ ሊሆን እንጂ ኦርቶዶክሶች እየሞቱ መስዋዕት እየሆኑ የሚያቀርቡለትን ገንዘብ ተቀብሎ እነሱ ላይ ሊሳለቅና ሊፈርድ አይደለም። ስለዚህ አርፈ ተቀመጥ፣ አርፈ ተቀመጥ። ከአንድ ከሁለት ከሶስት ከአራት መነኩሴና ጳጳስ ጋር ስለተሻሸህ እና እነሱ ስለተተቹብህ ከሆነ እሳቱ አንተንም አይለቅህም። አርፈ ተቀመጥ። በቃ ሀቁ ይሄ ነው፣ ሀቁ ይሄ ነው። ውሸት ላይ ሀሰት ላይ ተመርኩዘን አይደለም እየተናገርን ያለ ነው። አይኑን አፍጥጦ በአደባባይ እንደ ትልቅ ተራራ ገዝፎ የሚታይን ወንጀል የገዳዩና የጨፍጫፊው ተባባሪ በመሆን ከዘመነ ደርግ ጀምሮ እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ለቤተ ክርስቲያኗም ለምእመኑም እልቀት፣ እልቂት፣ ጭፍጨፋ ከፍተኛ አስተዋጽኦ አበርክተዋል። አብረው ጨፍጫፊዎች ናቸው ተብለው ይፈረጃሉ። እንደውም በቃ ሀቅ ነው። አባቶችን ሽቅባት ትናገር ምናምን እስከሚያልቅ ድረስ ነው ማልናገረው ለምድር አልናገረው እንዳንናገራቸው። ከፈለጎማ የጵጵስና ቆብ ለመቀበል እሽቅድድም ገጥመው ዱላይ ገጥሙም ነበር። ከእነሱ እኛ ምንድር ምን ማረው እኔ፣ ከእነሱ ሥነ ምግባር ምንድር ምን ማረው እኔ፣ አንድ ተራ ምዕመን ከነሱ ምንድር ምን ማረው ሽቅባት ትናገሩ ለምድር አልናገራቸው። ሰው ሲከፋውና ሲበደል ሰው መከራና ችግር ሲበዛበት ፈጣሪውንም ያማራል አይደለም። እጠብቀሃለሁ አባት አርገኝ ብሎ ተሽቀዳድሞ መጦ ጳጳስ የሆነን አባት ነኝ የሚል አካል ይቀርም እንዴ? ቀልድ ነው እንዴ? እንደፈለጋችሁ ሂዳችሁ እንትን ማለት ትችላላችሁ። እናንተ እንደፈለጋችሁ ሂዳችሁ እየተገድ ግማሽ ቂጥህን ጅብ እየበላህ አንገትህን ወደዛ አስገብተ ቂጤ ደና ነው እያልክ መቀመጥ መብት ነው፣ ማንም አይከለክልህም። በእንትን ተርጉሙት። ሐቁ ግን ዋሽተህ ልትጸድቅ አትችልም። አልዋሽም፣ በቃ አለቀ። ዋሽተህ ልትጸድቅ አትችልም። እዚህ አንድ ኦርቶዶክስ ሕፃን የስድስት ዓመት ሕፃን በገጀራ ተቆራርጦ እየሞተ መቶ ሀያ ሺህ ብር የሚከፈለውን ጳጳስ ለአንቆ ለጳጳስ አልችልም። ምን ሊያደርግ ነው? ለጥቁሩ ቀሚስ ነው? ለጥቁሩ ቆብ ነው መቶ ሀያ ሺህ ብር የሚከፈለው አንድ ጳጳስ? ለጥቁሩ ቆብ ነው? ለጥቁሩ ቀሚስ ነው መቶ ሺህ ብር የሚከፈለው አንድ መነኩሴ? ለምን ነው? ምዕመኖቹን ሊጠብቅ እኮ ነው። ባለው መዋቅር መሰረት ምዕመኖቹን በነፍስም በስጋም ሊጠብቃቸው ነው እንኳን አይደለም ተለይተው እየተገደሉ ይቅርና እንኳን አይደለም ተለይተው እየተገደሉ ይቅርና ተለይተው እንኳን የሆነ ነገር ጸያፍ ነገር ቢነገሩ ፊት ለፊት ቆሞ በጎቸን አትንኳቸው ሊል ነው ጳጳስ የሚሆኑ እና ታዲያ የሚሽቀዳደመው ለምንድን ነው? እኔ እኮ እኔ ጳጳስ መሆን አለብኝ እኔ ጳጳስ መሆን አለብኝ እያሉ ሲካሰሱ እኮ መጪውን የመከራ ጊዜ ቀድመው ከፊት ሁነው ለቤተ ክርስቲያን፣ ለምእመኑ፣ ለሚጠብቋቸው ለበጎች ራሳቸውን መስዋዕት አድርገው ለማሳየት መስሎኝ ነበር። በእውነት በጣም በሚገርም ፖለቲከኛ ናቸው መሰለኝ

ነው እያልን ያለን ድምፅ ሁኑን እያልን ያለን በጋራ ጸሎት እናድ እናንተ ከመራችሁን ሁሉም ነገር ይስተካከላል። ዝም አትበሉ ነው ያለ። ይህንን ግን በሌላ እየወሰዱ አባቶችን ትሳደባላችሁ። አባቶችን ሰው እኮ እግዚአብሔርን ይናገራል የፈጠረንን እግዚአብሔር እኮ ቀና ብለን አባታችን ስለሆን እናገራለን ማለት እሺ፣ እስቲ ተከታተሉት የምሩ ነው እንዴ ብዬስን የምሩ መሆኑን አየው። እና ዲያቆን ማን ነው? ወንድማችን ዲያቆን ሊቀትጓን የሚል የማዕረግ ስም የሰጡት ብፁ አቡነ ያሬድ ናቸው። እና እንዲህ ይላል እንደሚታወቀው ከ24 ዓመታት በላይ በቤተ ክርስቲያን በሀገር ውስጥም ሆነ በውጭ ዓለም በመደበችኝ የሥራ ላፊነት ሁሉ ያለማሰለስ በቅንነት፣ በፍጹም ታማኝነትና በትጋት በማገልገሌ ይገባል ያለችውን የማዕረግ ስም ሊቀትጓን በሚል እንድጠራ ሆኖ የስያሜው ሰርተፍኬትም በእርሶ ፊርማና ማህተም ወጪ ሆኖ ከተሰጠኝ በርካታ ዓመታትን አልፏል አስቆጥሯል ይላል። ይሁን እንጂ እርሶ ይመሩት ዘንድ የተመደቡበት አርሱ የሀገረ ስብከት የወንበር አበሉን በመቶ ሺዎች በየወሩ ከመቀበል ውጪ አንድም ቀን አንድም ቀን ምዕመናኑን በወንጌል ለማጽናት ካለመሄዶትን በላይ ለነፍሳቸው ባደሩ ጥቂት ቅን ካህናት እየተገለገሉ የኖሩት ኦርቶዶክሳዊ ምዕመናንን በሃይማኖታቸው ተለይተው ሲጨፈጨፉና ሲታረዱ እንዳላየ እንዳልሰማ አልፈው። ምዕመኑ ግን እናልቃለን እንጂ እናት ቤተ ክርስቲያንን ዘግተን ለአጥፊዎቻችንም ትተን አንሰደድም ሲሉ ከሊቅ እስከ ደቂቅ ከሕፃናት እስከ አዋቂ ስለ ኦርቶዶክሳዊት ማሕተማቸው ተሰውተው ገሚሱ አካለ ጎዶሎ ሆኗል። ጥቃቱን ተጠናክሮ ቀጥሏል። ነገር ግን ዛሬ በሞታቸው የተሳለቀው መናፍቅ በጋሻው ደሳለኝ በክህደቱ በቅዱስ ሲኖዶስ የተወገዘ ዕለት አይኖት እስኪያብጥ ኮሪደር ላይ ቆመው ያለቀሱትን እንባ መቀነቷን ፈታ ከድህነቷ ላይ ቀንሳ በምታወጣው አስራት በኩራት በገዙት ቪኤት መኪና ከተማ ለከተማ እየተምነሸነሹ ደካማዋ እናት ከነ ልጆቿ በአደባባይ ስትፈጅ ለመናፍቁ ለተሳላቂ ያነቡትን እንባ ዘለላ ከረከሏት። በዚህም ሳያበቃ በልጆ በጓሻው በእናጡት ነካሹ የተነገረውንም ስላቅ እርሶም ደግመው ሟቾቹ ኦርቶዶክሳዊ ለመሆናቸው ማረጋገጫ የለም ሲሉ በንጹሐን ደም ቀልደዋል። ሌላው ቢቀር ጥቂት ተስፋ ይሆን ዘንድ የቀሩትን ብፁዓን አባቶችም ሆኑ መላው ኦርቶዶክሳዊ ሐዘኑን በመግለጽ ፍትህ ሲጠይቅ እርሶ እንዳሉት እርሶ እንዳሉት በመሆናቸው ብቻ በሀገረ ስብከቶ የናእናት ጡት ነካሽ የተናገረው ስላቅ እርሶም ደግሞ ሟቾቹ ኦርቶዶክሳዊ ለመሆናቸው ማረጋገጫ የለም ሲሉ በንጹሐን ደም ቀልደዋል። ሌላው ቢቀር ጥቂት ተስፋ የሆኑ ዘንድ የቀሩን ብፁዓን አባቶችም ሆኑ መላ ኦርቶዶክሳዊ ሐዘኑን በመግለጽ ፍትህ ሲጠይቅ እርሶ እንዳሉት ኦርቶዶክሳዊ ሳይሆኑ እንኳ ሰው በመሆናቸው ብቻ ያውም በሀገረ ስብከቶ በተፈጸመ ኢሰብአዊ ድርጊት ከማውገዝ ይልቅ ከአራስ ልጇ ጋር በር ዘግተው ጨዋታ መምረጦ። ይሄ ሌላ ነው። ቲደሬ ደሬ ደሬ ከአራስ ልጆ ጋር ነው የሚለው የመድኃኔዓለም ያለ የመድኃኔዓለም ያለ ከአራስ ልጆ ጋር በር ዘግተው ጨዋታ መምረጦ የዘመናችን ጥቁር ቦኔት ለባሽ ጨካኝ አሰኝቶታል ይላል። እደግመዋለሁ እደግመዋለሁ። ሊቀትጓን ደረጀ ነጋሽ እሳቸው ማዕረጉን የሰጡት ሰው ነው ይህን የሚያወጣው የጣሊያን፣ ፈረንሳይ፣ ቤልጅየም፣ ቱርክ እና ስፔን ማልታ ሀገረ ስብከት የህዝብ ግንኙነት ኃላፊና የኢትዮጵያ ሃይማኖት ተቋማት ጉባኤ የአውሮፓ ቅርንጫፍ ቦርድ ዋና ሰብሳቢው ነው ይህንን የሚጽፈው። ደግመዋለሁ ደግመዋለሁ። በመሆኑም ማለት ሌላው ቢቀር ጥቂት ተስፋ የሆኑ ዘንድ የቀሩን ብፁዓን አባቶቹ መሆኑ መላ ኦርቶዶክሳዊ ሀዘኑን በመግለጽ ፍትህ ሲጠይቅ እርስዎ እንዳሉት ኦርቶዶክሳዊ ባይሆኑ እንኳን ሰው በመሆናቸው ብቻ ያውም በሀገረ ስብከቶ በተፈጸመ ኢሰብአዊ ድርጊት ድርጊት ከማውገዝ ይልቅ ከአራስ ልጆ ጋር በር ዘግተው ጨዋታ መምረጦ የዘመናችን ጥቁር ቦኔት ለባሽ ጨካኝ አሰኝቶታል አላቸው። በመሆኑ ለቤተ ክርስቲያን ስራ በምዞርባቸው የዓለማችን ሀገሮች ላይም ሆነ ለቪዛ በምገባባቸው ኤምባሲዎች የእርሶ ማተምና ፊርማ ያለበትን ሰርተፊኬት እንደ ከዚህ ቀደሙ በማስረጃነት ለማቅረብ ፈቃደኛ ስላልሆንኩ ከዛሬ ጀምሮ በፖስታ አድራሻዎ የመለስኩሎ መሆኑ ታውቆ የማዕረግ ስሙ በእርሶ ችሮታ ያገኘሁት ሳይሆን ቤተ ክርስቲያን ለአገልግሎት የሰጠችኝ በመሆኑ ለሐዋርያዊ ተልኮ ታማኝ ከሆነ ሊቀጳጳስ ወይም ከቅዱስ ፓትርያርኩ የምቀበል መሆኑን አሳውቃለሁ። እግዚአብሔር ስለ ኦርቶዶክስ ሃይማኖታቸው የተቀበሉትን ሰማዕታት ይቀበልልን፣ የተጎዱትንም ያበርታልን። ሊቀትጓን ደረጀ ነጋሽ ባልቻ የጣሊያን ፈረንሳይ፣ ቤልጅየም፣ ቱርክ፣ ስፔንና ማልታ ሀገረ ስብከት ሕዝብ ግንኙነት ኃላፊ እና የኢትዮጵያ ሃይማኖት ተቋማት ጉባኤ የአውሮፓ ቅርንጫፍ የቦርድ ዋና አስተባባሪ ብሎ መልእክቱን አድርሷል። ሰምቸዋለሁ፣ በስልክም አግኝቸዋለሁ። በጣም አዝኗል። በቤተ ክርስቲያን ታሪክ የመጀመሪያ ነው ያየሁት። የመጀመሪያ የመጀመሪያ የግብፅ ቤተ ክርስቲያን ሊቃነ ጳጳሳት መነኮሳት እንዲህ አይነት ፍጅት ሲደርስና መንግስት እንትን ሲል ስልጣናቸውን ለቀው ወደ ገዳም ይሰደዳሉ። የእኛዎቹ ደግሞ በእንደዚህ አይነት ፍጅት ጊዜ ስለ አበልና ስለ ገቢ፣ ስለ ፐርሰንት ያወራሉ ማለት ነው። የሀገረ ስብከት በዓመት በዓመት የሚደረገው የሰበካ መንፈሳዊ ጉባኤ ሪፖርት አይታችሁ እንደሆነ ይህን ያህል ሚሊዮን ብር ሰበሰብን፣ ይህን ያህል ፐርሰንት ሰበሰብን፣ ዘንድሮ ቀንሶብናል፣ ዘንድሮ ጨምረናል፣ የገንዘብ እንጂ ይህን ያህል ሰው ሞተብን፣ ተገደለብን፣ ይህን ያህል ሰው በወንጌል እጥረት በሰባኪ እጥረት ወደ ሌላ ሃይማኖት ሄደብን፣ ይህን ያህል በግ አጣን የሚል የለም። ይህን ያህል ብር ብር ብር፣ ነጋዴ የንግድ ስራ ስለሚሰራ ማለት ነው። እሺ እንግዲህ የተከታተላችሁትን ይመስላል። እንግዲህ ለብፁዕ አቡነ ያሬድ ነው የምስክር ወረቀቱን የመለሰው ይህ ሰው። እንግዲህ እኔ በእኔ የሚደነቅ ተግባር ነው ብዬ ነው ማሰቡ ያደረገው ነገር ማለት ነው የሚደነቅ ተግባር ምክንያቱም እኚህ አባት እንግዲህ እስካሁን ለአርሲ ድምፅ አልሆኑም እና እሳቸው የሰጡኝንም የማዕረግ ስም አልፈልግም ከሌሎች ብፁዓን አባቶች ወስዳለሁ ብሎ የመለሰበት ደብዳቤ ነው። እንግዲህ ተመልክታችኋል። እስቲ እናንተም በዚህ ላይ ሀሳብ ስጡበት። እሺ ሌላው እንግዲህ በአሜሪካን ሰላማዊ ሰልፍ ተደርጓል። የሻማ ማብራት መራግብር ማለት ነው። ይሄ እንግዲህ እንደምትመለከቱት በስዕሉ ላይ በዴንቨር ኮሎራዶ የተደረገ የሻማ ማብራት ስነስርዓት ነው። እንዲ አርሴ ኦርቶዶክሳውያንን ጭፍጨፋ በመቃወም በዴንቨር ኮሎራዶ በተደረገ የሻማ ማብራት መራግብር ላይ የአውሮራ ከተማ ባለስልጣኖች በቦታው በመገኘት የማጽናኛ ንግግር አድርገዋል። በሃይማኖታቸው ምክንያት የፈሰሰውን የሰማዕታትን ደም ተመልክተው እግዚአብሔር ይቀበልልን። እንግዲህ መርሐ ግብሩን ያስተባበሩት የሀገረ ስብከቱ ጽሕፈት ቤትና የማህበረሰብ ተወካዮች እንደሆኑ ቀሲስ ደጀኔ ሽፈራው በይፋዊ የፌስቡክ ገጻቸው ላይ አስፍረዋል ማለት ነው። ይህ በእውነት ደስ ይላል። እንግዲህ ትላልቅ ሰዎችን የሌሎች አለማት ወይም ደግሞ የሌላ ሀገር ነዋሪዎችን፣ ሌላ ሀገር ዜግነት ያላቸው አካላቶች ሁሉ በዚህ ላይ እየተሳተፉና ድምፃቸውንም እያሰሙ ነገሩንም እያወገዙት ይገኛል። ይሄ የሚዲያው ጩኸት ፍሬ ነው ማለት ነው። እንግዲህ እግዚአብሔር አምላክ አሁንም ሰላሙን፣ ፍቅሩን ያምጣልን እላለሁ። እንግዲህ በመጨረሻ ማስቀኛችሁ እንግዲህ የዛሬው እለት እጅግ ታላቅ እለት ነው እና ይሄ እለት ምንድን ነው? ነገ ጸሎት ሃይማኖትን መድገም እንዳትረሱ። ምክንያቱም ነገ ዳር 9 318 ሊቃውንት ጸሎት ሃይማኖትን የደረሱልን አባቶች አሪዮስን ያወገዙበት መታሰቢያ በዓላቸው ነው። እንኳን አደረሳችሁ። ቤተክርስቲያናችን ከምትቀበላቸው ጉባኤዎች መካከል አንዱ ጉባኤ ኒቂያ ነው። በኮሜንቱላችሁን በረከታችሁ ይደርብን እያላችሁ ጻፉ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜ ድረስ አዳምጡ። በእሽለ ተዳራይ አንድ ቀን በአገር ኒቂያ በመቤታችንና በአምላክ ሉጃ የሚያምኑ 318 ቅዱሳ ሊቃውንት ተሰብስቧል። የሊቢያው ሰው አሪዮስ ጌትነትን ገንዘቡ የሆነ ጌታችን ኢየሱስ ክርስቶስን ክዶ ሊያስክድ ሲሯራት በፈቃድ እግዚአብሔር በጻድቁ ቆስተንጢኖስ ጥሪ 2348 ምሁራን ከመላው ዓለም ላይ የተሰበሰቡ ጥሪ የተላለፈው በወር ሚያዝያ ሲሆን በመንገድ ችግር ሁሉም ተጠቃለው ሊቀ የገቡት መስከረም 21 ቀን ነበር። ከተሰበሰቡ ብዙ ሰዎች መካከል የአቦ እንደ ቀመዛሙርት ሳንቁጥር ሃይማኖታቸው የጸና ምግባራቸው የጸና 318 ሊቃውንት አባቶቻችን ታገኙ። እነዚህ አባቶች ሊቃውንት ሲባሉ እንዲሁም በእውቀት ብቻ የበሰሉ እንዳይመስሉ። 318ቱ አባው እኩሎቹ በዘመነ ሰማይታት እጅና እግራቸው የተቆረጠና ለሃይማኖታቸው ብዙ ዋጋ የከፈሉ አባቶች ናቸው። እኩሌቶቹ ደግሞ በገዳመ ሕይወታቸው ያጌጡ ፍቅረ ክርስቶስ በውስጣቸው የሚነድ የመንፈስ ቅዱስ ቤት ናቸው። እስኪ እናውቃቸው ዘንድ የጥቂቶቹን ማንነት በስምና በመገለጫ እንመልከት። ከ318 ቅዱሳን መካከል አንደኛ፣ ቅዱስ ቶማስ ዘመራስ በዘመነ ሰማዕታት ክርስቶስን ባለመካዱ ለ22 ዓመታት ሲቆራረጡ ኖሮ በጉባኤው ላይ የተገኘው ያለ እጅ ያለ እግር ያለ ጆሮ ያለ ከንፈር ያለ ቅንድብ ነበረ ሰማዕትነትን ተቀብሎ። ሁለተኛ፣ ቅዱስ አትናጢዩስ ሐዋርያዊ ይባላል ስለ ቀናች ሃይማኖት ለ50 ዓመታት የተጋደለና ለ15 ዓመታት በስደት የኖረ ታላቅ አባት ነው። ሦስተኛ፣ ቅዱስ ለእስክንድሮስ ሊቅ ይባላል ከሰማይ ብርሃን ይወርድለት የነበረ ታላቅ አባት ነው። አራተኛ ቅዱስ ባስሌዮስ በጸሎቱ አጋንንትን ያንቀጠቀጠ ነፍሳትን ከሲኦል የቀማና ከከቢነ እሳት የደረሰ ታላቅ አባት ነው። አምስተኛ ቅዱስ ጎርጎርዮስ ዘአርማኒያ ስለቀናች እምነት መጸዳጃ ጉድጓድ ውስጥ ለአስራ አምስት ዓመታት ተጥሎ የኖረ ሰማዕት ነው። የቅድስት አርሴማ ማጎቷ ነው። ስድስተኛ ቅዱስ ኒቆላዎስ ዘአገረ ሚራ ከሕፃንነቱ የተቀደሰ በበራ የተጋደለ በዘመነ ሰማዕታት ብዙ መከራ የተቀበለ ታላቅ አባት ነው። ሰባተኛ ቅዱስ ያዕቆብ ዘነጽቢን ይባላል። በደግነቱ ሙታንን ያስነሳ ወንዝን በጸሎቱ ያቆመ በንጽህና የተጋደለ ታላቅ አባት ነው። ስምንተኛ ቅዱስ ሶል ጴጥሮስ ቅዱስ ወን ንጉስ ያጠመቀ ቆስጠንጢኖስን ያጠመቀ ቆስጠንጢኖስን ወንጌል ያበራ ሊቀ አባት ነው። ዘጠነኛ ቅዱስ ኢዮስታቲዮስ ስለ ቀናች እምነቱ ብዙ ዋጋ የከፈሉ አባቶች ናቸው። በወቅቱ ታዲያ ቤተክርስቲያንን የበጠበጡ ብዙ መናፍቃን ቢኖርም የአርዮስ ግን ከመጠኑ አለፈ። ከእርሱ በፊት ነው መናፍቃን ከዘመነ አርዮስ ጀምሮ ቤተክርስቲያንን ሲያውቁ መኖራቸው ግልጽ ነው ነው በተለይ ደግሞ ቢጻ ሐሳቢያን ግኖስቲካውያን የወለዷቸው እሾች አባቶቻችንን እንቅልፍ ነስተው ነበር። የሚገርመው በዘመኑ እንደነበሩ መናፍቃን አይለኝነት የእኛዎቹ ኳቱ ሊቃውንት ባይኖሩም ምን ሊፈጠር እንደሚችል ያሳስብ ነበር። ግን እግዚአብሔር ለወሉም እንደሚገባ ያዘጋጀልና አበው ብርቱ መናፍቃንን በብርቱ መንፈሳዊ ክንዳቸው እያደቀቀው ከጎዳና ያስወግዷቸው ነበር። የዛሬውን ደካማት ወልድ ደግሞ የአርዮስ ልጆች ሁለት ሶስት ጥቅስ ይዘው ሲያደነባብሩት ይውላሉ። እስቲ የመናፍቃንን ሐረጋቸውን እንመልከት። ሐረገ መናፍቃን በርጉም ሳምሳቲ ጳውሎስ በመርቂያን በማን ይጀምራል? በርግጥ አርጌንስና የግብጽ ቀሌምንጦስም ተቀላቅሏቸዋል ትርጉሙ ሳምሳቲ ዲያደርስን በኑፋቄ ወልዶታል ዲያደርስ ሉኪያኖስ ሉኪያኖስ ደግሞ አሪዎስን ወልዷል ይህ አሪዮስ እጅግ ተንኮለኛ በሆኑ ልክ እንደ ዘመኑ መሰሎቹ ግጥምና ዜማ እየጻፈ በየመንገዱ እያደለ በየቤቱ እየሰበከ ብዙዎችን በኑፋቄ በከለ በመጀመሪያ ተብጻ ቤተሰማይ ቅዱስ ጴጥሮስ ወይም አስተማሪው መከረው ባይሰማው ከአንዴም ሁለቴ አወገዘው ቆይቶ ግን ሰነፉ ጳጳስ ከቅዱስ ጴጥሮስ ተብጻ ቤተሰማይ በኋላ የተሾመ ጳጳሱ አኪላውስ ፈታው ቢፈታውም ሊቁ ቅዱስ እለእስክንድሮስ ደግሞ እንደገና ደግሞ አወገዘው እንደ አሪዮስ ሐሳብ መድኃኒታችን ኢየሱስ ክርስቶስ የባሕርይ አምላክ አደ አይደለም ለወጡት ስብዓት ማለት ክርስትናን ከስሩ ፈንቅሎ መጣል ነው። ስለ ክርስቶስ እግዚአብሔርነት ብሉይም አዲስም አንድ ላይ እየተባበሩ መስክረዋል። ኢሳይያስ 9:6 መዝሙር 46 5 እንዲሁም መዝሙር 76 ዘካርያስ 14 4 ዮሐንስ 1 1 10 30 ራይ 1 8 ሮሜ ዘጠኝ 5 እነዚህ ሁሉ ስለ ክርስቶስ አምላክነት ይናገራሉ። አሪዎስ የዛሬ መሰሎቹ አንድ ጥቅስ ይዘው ክርስትናን ከመሰረቱ ለመናድ መሞከራቸው በእርግጥም ከሰይጣን መላካቸውን ያሳያል። በወቅቱ በመወገዙ ተበደልኩ ብሎ የጮኸው አሪዎስ ሁለቱ አውሳቢዎስ ባለንጆሮቹ ጋር ዘቂሳርያ አውሳቢዎስ ና ዘኔ ቆምቢ አብሳቢዮስ ጋራ ወደ ቅዱስ ቆስጣንቲኖስ ሄዶ ከሰሰ። ቅዱሱ ንጉስም የጉዳዩን ክብደት ተመልክቶ የዓለም ሊቃውንት እንዲሰበሰቡ ዘንድ አዘዘ። ከሚያዚያ 21 እስከ መስከረም 21 ተጠቃለው ወደ ኒቂያ ገቡ። በ325 ዓመተ ምሕረት ወይም በእኛ በ318 ዓመተ ምሕረት ለ40 ቀናት የሚቆይ ሱባኤ ያዙ። ሱባኤውን ሲጨርሱ በአራቱ ፓትሪያልፎች ለስክንድሮስ፣ ሶል ጴጥሮስ፣ ዮና ግንዲኖስ፣ ዮስታቲዮስ እነዚህ ጉባኤውን መሩት። እንዲሁም በለስከንድሮስ ሊቀመንበርነት በአትናቴዎስ ጻፊነት ጉባኤው ተጀመረ። በጉባኤው ሙሉ ስልጣን በሰማይ ከፈጣሪ በምድር ከንጉሱ የተሰጣቸው አቦ አሪዮስን ተከራክረው ከነ ወንጀሌዎቹ ምላሽ አሳጡት፣ አሳፈሩት። ስለ ክርስቶስ አምላክ ወልድ አምላክ ስግው ቃል ራሱ እግዚአብሔር መሆኑን አስረዱት። በጉዌ መጨረሻ ላይም አንደኛ አልመለስም በማለቱ አርዮስን አወገዙ። ሁለተኛ ጸሎተ ሃይማኖትን ለመንግስቱ ፍጻሜ የለውም እስከሚለው ድረስ ተናገሩ ደረሱ። ሶስተኛ ፍትሃ ነገስትን ስጋዊና መንፈሳዊ ብለው አዘጋጁ። አራተኛ ሥርዓተ ቤተ ክርስቲያን እንደሚገባው አደራጁልኝ። አምስተኛ በስማቸው የሚጠራ አንድ ቅዳሴን ደረሱ። እሱን ሰለስቱ ምዕት ቅዳሴ ይባላል። ይሄ ሁሉ ሲሆን መድኃኒታችን ኢየሱስ ክርስቶስ 319ኛ ሆኖ ገሊላዊ ጳጳስን መስሎ ሁሉን አከናውኖላቸዋል። አባቶችም ስራቸውን ከጨረሱ በኋላ ቅዱስ ቆስጠንጤኖስን ባርከው ወደ የሀገረ ስብከቶቻቸው ሁሉም በሰላም ተመልሰዋል። በየዘመኑም እኛ አባቶች አርፎ ለክብረ መንግስት ስሜት በቅተዋል። እኛም እነሆ አባቶቻችን፣ መምህራኖቻችን፣ መሰረቶቻችን፣ ብርሃኖቻችን፣ ምሰሶቻችን እያለን እናከብራቸዋለን። አምላከ ቅዱሳን ሊቀውንት መጸሎታቸው እኛንም ቤተክርስቲያናችንም ከግፋ ጠራት ይጠብቅልን። እንዲሁም ጎንደር የምትገኙ መመናን የእኛ አባቶች ቤተክርስቲያን ከመድሃኒዓለም ቤተክርስቲያን ፊት ለፊት ሰለስቶ ሜት ቤተክርስቲያን በመባል ይታወቃል። ነገ ሄዳችሁ ተሳለሞት፣ አቦታችሁ ይወጣል። በረከትን አገኙ። ይቆየን። ለወንድማችን ቃል ህይወትን ያሰማልን። እኛም በሰማነው 36 መቶ የአማሮ ፍሬዎችን ለማፍራት ያብቃን። በሃይማኖታችን ጸንተን እስከ ፍጻሜው ለመኖር እግዚአብሔር አምላክ ይርዳን። መቼም ለአንገታችን ለማይተባችን ታማኝ መሆን አለብን። ልክ እንደ አርሲው ኦርቶዶክሳውያን ዕቅበተ እምነት ላይ እምነታችንን መጠበቅ ላይ ሁላችን ማስተዋጽኦ ልናደርግና ለሃይማኖታችን ለክራችን ልንታመን ያስፈልጋል። በዚህ ነው እንግዲህ የሃይማኖትን ጸሎት ዛሬ ሁላችሁም ድገሙ፣ ለማለት ትፈልጋለሁ። በሌላ ጊዜ እስክንገናኝ እግዚአብሔር አምላክ ሰላሙን ያምጣልን። ቸር ቆዩልኝ።